በስተ በስተመጨረሻ ከፍቅረኛዋ ጋር ወደ ክፍለ ሀገር ለመሄድ ወሰነች። አባባም በጣም ተናደዱ። ይሄ ሊሆን አይችልም፣ የኔን ንግግርና የኔን ምክር ረግጠሽ ልትሄጂ ነው ልጄ፣ እኔ እኮ ልክ እንደ ልጄ ነው ማይሽ ከልጄ ከካሊ እኮ ለይቼሽ አላውቅም ሲላትም፣ አባዬ አንተ ጥሩና መልካም ሰው እንደሆንክ አውቃለሁ፣ ነገር ግን መሄዴን እኮ ከዚህም በፊት ነግሬክ ነበር ስትለውም ምክሬንና ንግግሬን ረግጠሽ የምትሄጂ ከሆነ እሺ ትሁቴ፣ ብለው ተናደዱ። እናም እሷም ስቅስቅ ብላ አለቀሰች። ሰላም፣ ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ዳኒም ትሁቴን ሊያረጋጋት ፈለገ። ትሁት ምን ሆነሽ ነው? አባዬ እንደዚህ እያወሩሽ እየተናገሩሽ፣ እየመከሩሽ፣ አባባ በጣም ጥሩና መልካም አባት ናቸው። ስለዚህ ለምንድን ነው የምትሄጂው? የምትፈልጊውን ነገር እኔ አደርግልሻለው እያሉሽ እኮ ነው። እናም ተረጋግተሽ አስቢበት ትሁቴ ሲላትም፣ ትሁት እኔ እኮ እሄዳለው ካልኩኝ እኮ ቆይቷል። እና ሁኔታዎችና ነገሮች ናቸው ወደ ኋላ እንድቀር ያደረጉኝ እንጂ አባባ ከመታመሙ በፊትም ለመሄድ አስቤ ነበር። ነገር ግን በሰዓቱ አባባ ሽባ ሆኖ ሳለ ከጎኑ ሰው ስለሚያስፈልገው ካሌብም ስራ ስለሚውል በዛን ሰዓት ይና ደግሞ አባባን ለመግደል ስለምታስብ በሰዓቱ ከፈጣሪ በታች ሰው እንደሚያስፈልገው ስለማቅን የቀረሁት እንጂ ብዙ ጊዜ ቤተሰቦቼን ለማየት ናፍቀውኛል እያልኩ ሁል ጊዜ አውራለው። እዚህ ቤት ግን አንድም ቀን ሄጄ አላውቅም። ስድስት አመት ሆኖኛል፣ ቤተሰቦቼም ናፍቀውኛል። እናም ፍቅረኛ ያልኳችሁ ደግሞ ይሄ ነው እና በጣም ነው ማፈቅረው፣ በጣም ነው ሞዶ ስላችሁ የነበረው ፍቅረኛ ይሄ ነው እያለች ቆን አውቃኩ ነው እንጂ ያው አንደኛውንም በሱ እጅ ስለገባች በቃ መዋሸት አትችልም። ነገር ግን የእውነተኛ ከልቧ የምታፈቅረው ካሌብ እንጂ ይሄ ልጅ አይደለም። ይሄ አዲስ ነው፣ ግን ቲና ናት በሱ እጅ እንድትገባ ያደረገችው እና አባባ የሆነ ነገር ሲልኳት፣ እሺ ቀስ ብዬ እሄዳለሁ ብላ ተወች። ቲና ደግሞ በተደጋጋሚ ልክ የሆነ እቃ ማቃብልሻለ ብላ አውቃ ጠራቻት። ትሁት እየፈራች ወጣች። በዛን ሰት ይዟት ሄደ ማለት ነው። ይዟት ከሄደ በኋላ አባባ ደግሞ ሲጠይቃትም በቃ ፍቅረኛ አለኝ ያልኳችሁ እኮ እራሱ ነው። ስለዚህ ወደ ቤተሰቦች ጋር መሄድ ይችላለሁ የራሴን ህይወትና የራሴን ላይፍ መቀጠል እፈልጋለሁ። አባዬ አንተ ጥሩ አባት ነ፣ መልካም አባት ነ። ድል ባለ ሰርግ እደርሻለሁ ብለኸኝም ነበር። ነገር ግን ቤተሰቦቼን አፍቀውኛል። ቤተሰቦቼን ማየት እፈልጋለሁ አባዬ፣ እባክህን ይቅርታ አድርግልኝ እያለችም ስታለቅስ፣ ትሁቴ፣ ልጅ አንቺ እንድታለቅሺ ሳይሆን አንቺ እንድታለቅሺ እንድታዝኚ ሳይሆን እኔ ለአንቺ ሁሌም የምመኝልሽ የአማረ ህይወትና መልካም ህይወት እንድትኖሪልኝ ነው። የኔ ልጅ ሁሌም የኔ ምኞት በቃ ህይወትሽ የተስተካከለ የአማረ ህይወት እንዲኖርሽ እንጂ እንድታዝኝና እንድታለቅሽ አይደለም። ደግሞ ምክሬንና ንግግሬን ረግጠሽ የምትሄጅ ከሆነ ምንም ላደርግ አልችልም። የምታፈቅሪው ማነው ብዬ ስጠይቅሽም ግልጹን አልተናገርሽም ሲሏትም፣ አ የማፈቅረው ይሄ እኮ ነው ይሄንን ልጅ ነው ስትልም አላመኗትም አባባ። ምክንያቱም ደስተኛ አይደለችም። እሷ ደስተኛ የምትሆነው ከካሌብ ጋር ስትሆን ብቻ ነው። ለምን ቪዲዮ እንደተመለከትነው ካሌብ መጥቶ ትሁቴ ሲላትም አቤት አለችው። ከዛም አቤት ካሌብ ስትለውም፣ እኔና እኔና ኤዱ እየሰራን ያለ ነው ድራማ እንጂ እኔና ኤዱ ምንም አይነት በመካከላችን የተፈጠረ ነገር የለም። አመንሽም አላመንሽም። ምክንያቱም ቲናና ዳኒ በድጋሜ ላይፍ ሲያሳልፉ ኤዱ አይታ በጣም ተናዳ ስለነበር ዳኒን ስሜቱ ምን እንደሆነ እንዲረዳና ቅጥል እንዲል መበቀል አለብኝ ስላለች ከሷ ጋር የተወሰነ ቀን ላይፍ ጀምረን ነበረ። ግን ቢሆንም ዳኒ አሳዘነኝ። ክፉን በክፉ መመለስም እኔ እንደ ራሴ አመለካከት ከሆነ ጥሩ አይደለም። ባይሆን ክፉን በመልካም ብንመልስ ብዬ አቁምኩኝ። ድራማው ያው ራሳችን ተውነን ራሳችን ነበርን የሰራ ነው። ግን ቢሆንም ዳኒ እዚህ ጋር እየተጎዳ ነው። በሄዱ አትምጣብኝ አለ በለዚያ፣ እኔ ለኤዱ ስል ህይወቴን አሳልፌም ልሰጥ እችላለሁ። ምክንያቱም ከህይወቴ በላይ ነው የማፈቅራት። በእንደዚህ አይነት ቆሻሻ ስራ ውስጥ የገባሁት ወድጄ መስሎክ ነው ወይ ደግሞ ቲናን አፍቅሬ መስሎክ ነው? በሳቱ ጉድ ሆኖብኝ ነው ከእሷ ጋር የማገጥኩት እንጂ፣ አሁን ራሱ እየጸጸተኝ ነው። ከእሷ ጋር የተኛውበት የማገጥኩበት፣ ተንኮልና ክፋት ስራዎችን የሰራውበት ቀን እየጸጸተኝ ነው። አባባን መልሼ መላልሼ ይቅርታ እንኳን በጠይቀው ይቅር የሚለኝ ሁሉ አይመስለኝም። ስለዚህ ይህን ሁሉ ግፍ ስራ የሰራሁት ኤዱ የኔ ብቻ እንድትሆን ነው። እባክህን፣ እኔ መሞት ካለብኝም አንተ እንገዲ እሞታለው። አንድ ነገር ልንገርህ፣ ከኤዱ ጋር ያለህን ግንኙነት የማታቆም ከሆነ እኔ ዳንኤል አይደለውም ካልተበቀልኩ፣ ብሎ አስፈራራው። ካሌብም ደግሞ እውነትም ኤዱን የራስህ ለማድረግ ሀሳብና እቅድ ካለ መጀመሪያ ባህሪህን አስተካክል፣ ጸባይን አሳምር የራስ የሆነ ስራ ጀምር። ኤዱን ተንከባከባት። ከሌላ ሴት ጋር ከምትሄድ የራስን ህይወት ትክክለኛ ህይወት፣ እውነትም ከኤዱ ጋር የምትሆን ከሆነ ከእሷ ጋር ሆነ አርፈ ጉጫይ የራስ የሆነ ስራ ጀምር። በቃ ተንከባከባት። ቦታ ስጣት። እሷም እኮ ትወድሃለች፣ ታፈቅርሃለች። ነገር ግን አንተ አጥፍቻለሁ፣ በድያለሁ ብላ ይቅርታ ጠይቀ፣ ነገ ደግሞ ከቲና ጋር ስታገኝህ ታህያለች። ተቃቅፋችሁ ሰላም ስትባባሉ እያየቻችሁ ነው። ስለዚህ ከኤዱ ጋር ለመኖር መጀመሪያ ወደ ራስ ማንነት ተመለስ። ወደድክም ጠላህም ትሰማለህ። በጣም ጥሩ ልጅ ናት፣ በጣም መልካም ልጅ ናት። ግን አንተ እንደሱ አይደለህም፣ ስነ ስርዓት የሚባል ነገር የለህም። ምንም አይነት ስነ ስርዓት የለህም። የለህ ኤዱ ያንተ ልትሆን አትችልም፣ ምክንያቱም ይህንን ጸባይህን ባህሪህን ካላስተካከልክ በፍጹም ያንተ ልትሆን አትችልም አለ። እንግዲያውስ እናያለን። አሁን ላይ ከባድ ችግር ነው የተፈጠረው፣ ከባድ ጸብ ማለት ነው። እንግዲያውስ እናያለን። እኔ ዳኒ አይደለሁም እኔ ዳኒ አይደለሁም፣ አሳይሃለሁ አለ። እሺ፣ እንተያያለን። የእውነትም ኤዱን ታፈቅራት? አለ። የእውነት ትወዳት አለ። እንግዲያውስ ጸባይን አሳምረህ ላይፍን መቀጠል ትችላለህ አይ በዚህ ባህሪ ከእሷ ጋር እኖራለሁ የምትል ከሆነ ተሳስተሃል፣ አንተ ልትሆን አትችልም ብሎ ጭራሽ አናደደውና ቡናውን ከጠጣ በኋላ ተነስቶ ሄደ። ካሌብ ሄዶም ውሸት እንደሆነ ለትሁቴ ሲነግራትም ትሁቴ በጣም ተደሰተች። ምክንያቱም በሰዓቱ ትሁቴና ኤዱም ተጣልተው ነበረ። እድሉን ሰጥቼሽ ነበር፣ አልጠቀማልሽም። ምንም ማድረግ አልችልም። ይሄን የመሰለ ሸበላ ካሌብንማ ከማጣ ካሌብን ከማጣ ሞቴን መርጣለው። ምርጥ ባል እኮ ነው። እድሉን ሰጥችሽ ነበረ በራስሽ እጅን ያስመለጥሽ እያለች ኤዱ ትሁትን ስታናዳት ነበረ። አውቃ እኮ ነው። ግን እነሱ ድራማ መስራታቸውን ከሶስት ከአራት ቀን በኋላ ነው ለትሁትም የነገሯት እንጂ ትሁት አላወቀችም። በቃ እኔ እንደዛ እያፈቅርኩት እየወደድኩት፣ እሷም ደግሞ ባለፈው ካሌብን ነው ወይ የምታፈቅሪው እያለች በአሽሙር እየነካካችኝ ለምን ግልጽ አትናገርም እያለችን እየመከረችኝ የካሌብ እንድሆን በጣም እያበረታታችኝ እንደዚህ አይነት ወንድ እንደዚህ አይነት ባል አይገኝም እያለችኝ፣ እንዴት ከሱ ጋር ልትሆን ቻለች? እኔ ይሄን ነገር ማመን አቅቶኛል። ዳንኤል አያሳዝናትም እንዴ ነው ያለችው። እሷ በእርግጥ ሄዱ ዳንኤልን በጣም ነው የምትወደው። በጣም ብዙ መስዋዕት ከፍላለች ከእሱ ጋር ለመኖር ስትል፣ ከአንዴም ሁለቴም ይቅርታ ሲላት ይቅር ብለዋለች ግን አሁን ላይ በተደጋጋሚ ልቤን ሰብሮታል። የራሴን ሕይወት እኖራለሁ። የማይሰማ ሰው ጋር እየተጨቃጨኩኝ ላይፌን ሕይወቴን ከማሳልፍ ጊዜንም ከማቃጠል ከሚሰማኝና ከሚረዳኝ ጋር ትዳሬን መስርቼ ብኖር ይሻለኛል። እንዴ መከርኩት፣ ስንት ጊዜ ነገርኩት፣ አይሰማ፣ አይረዳኝ። እያጠፋ ይቅርታ፣ እያጠፋ መቶ ይቅርታ! እንዴ ለይቅርታም እኮ ስርዓት አለው ልቤ በጣም ሰባብሮታል። ስለዚህ የራሴን ህይወት መኖር እፈልጋለሁ ያልሽ ለትሁት ስትናገር፣ ትሁቴ ደግሞ አይ በጣም ይወድሻል ያፈቅርሻል። ይህን ሁሉ ድርጊት ያደረገው ሲማገጥም የነበረው በአቋራጭ ገንዘብ አግኝቼ ከአንቺ ጋር እኖራለሁ በሚለው እንጂ ለቲና ምንም አይነት ስሜት እንደሌለው እኔ እነግርሻለሁ። ከኔ ስሚኝ እሱን እንኳን ባትሰሚ። ስለዚህ ዳኒ እንዲጎዳ አትፈልጊ። እንዳይጎዳብሽ ተንከባከቢው፣ ምከሪው እሱ የአንቺ ብቻ ነው። የቲና ሊሆን አይችልም። ቲናን አይወዳትም። ሁልጊዜ ነው ከእሷ ጋር ከዚህ በፊትም ሲጣሉ ሰማለው ይሄዱ። አንቺን በጣም ይወድሻል፣ ያፈቅርሻል። እናም የሰራችሁት አንቺና ካሌብ ድራማ ከሆነ አሁኑን አቁሙት። በጣም ነው የደበረኝ፣ አልተመቸኝም። አለች ትሁት። እኮ እባክሽ የምርሽን ነው? ሲጀመር እኛ እኮ ድራማን የሰራነው ለመበቀል ፈልጌ ነበረ ዳኒን። ያው ሁለት ቀን ቅጥልን ያለው አቃጠልኩት ግን ከአሁን በኋላ ጸባዩን ካሳመረ ከእሱ ጋር ላይፌ እንቀጥላለሁ። አንቺም የእውነት ካሌብን መታፈቅሪ ከሆነ ፍቅሩን ፍቅርሽን ለካሌብ ግለጭ ለት ሳይረፍድ ብላ ሄዱ፣ የሄደች ማለት ነው። ካሌብም በቃ ሄዱ፣ ከዛሬ ጀምሮ ስራችንን እናቆማለን። ባይሆን ክፉን በመልካም መመለስ እንጂ ክፉን በክፉ መመለስ ተገቢ እንዳልሆነ ነው የተረዳሁት ኝ ስራችንን እናቆም አለ። አዎ ዳኒ አዎ ዳኒ በጣም እየተበሳጨ ነው ካሌብ እሺ፣ እኔም መስማማለው አቆማለው ስላናደደኝ እንጂ እኮ ካሌብ ወድጄ አይደለም። በእርግጥ ትክክል ነህ። መልካምን መልካምን በመልካም ብቻም ሳይሆን ክፉንም በመልካም መመለስ ተገቢ ነው፣ ይገባኛል እያለችም ከካሌብ ጋር አውርታ ከጨረሰች በኋላም እሺ በቃ ከዛሬ ጀምሮ አቁመናል። ምክንያቱም በጣም ዳኒ በጣም እየተበሳጨ ነው፣ እሷን ከማጣ ሞቴን እመርጣለሁ ስላለ ነው። ስለዚህ ጨዋታችን እዚህ ጋር ይብቃ ካሌብ አለ። ከዛ ትውቴ በደስታ ፍንድቅድቅ እያለች ሳለ ይሄ አዲሱ ልጅ ደግሞ ይዟት ተጨለጥ። በቃ ልሄድ ነው ስትል አባባ ተናደዱ። ነው ምላችሁ። እና በነገራችን ላይ በጣም ከባድ ነው ለዛሬ ይዤ የመጣሁት ቪዲዮ ይመስላል። ትሁት ድራማ በጣም ምርጥና ልብ አንጠልጣይ ያስተማሪ ድራማ ነው። እና ቲና ደግሞ ከሁሉም ባዶ ቀራችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር ሰብስክራይብ አድርጉ ባይ